አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ከንባ በቀር ምን አተረፍን? በተለያየ የኑሮ ሁኔታ ሆናችሁ በመላው ዓለም የምትገኙ ኦርቶዶክሳውያን ወገኖቻችን በሙሉ ከሉ አስቀድሞ በአምላካችን እና በመድኃኒታችን በኢየሱስ ክርስቶስ ሰላም ፍጹም የሆነ ሰላምታ እናቀርብላችኋለን።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 እንደመጣ አካባቢ መልካም ነገር የተናገረላት በመንሰል መሰረታዊ መዋቅሯን ለመቆጣጠር ታትቷል። ሰይጣን በእባብ ተገብቶ ሔዋንን ሰላም ለኪኦ ንግሥተ ሰማይ ወምድር እንዳላት እና ለሞት ሞታ እንደዳረጋት ሁሉ ቅድስት ቤተ ክርስቲያናችንን በአደባባይ አገር ነሽ ተብላ በስውር ከአገር እንድትጠፋ ተፈርዶባታል።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 ከህዝቡ ክፋት የተነሳ ብቸኛው ሆኖ ሰው እያለ ከሰው ርቆ ለመኖር ምርር ብሎ እያለቀሰ መጠለያ ፍለጋ ሲንከራተት እንመለከታለን። ከዚህም ጋር አመንዝራና ክፉ ነገረኛ፣ ነውረኛ ትውልድ ጋር ከመኖር በምድረ በዳ ተንከራትቼ ከአውሬ ጋር በበረሃ ብኖር እመርጣለሁ ብሏል። ዛሬስ የእኛ ምርጫ ምን ሊሆን ይችላል?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 ከሶስት ሺህ ዓመት በኋላ ምንም አይነት የግብርም የዓላማም ልዩነት ሳይኖረው እንደ ተገበረው ሲገልጽ እንዲህ ይልልናል። ምላሳቸውን ስለ ሐሰት እንደ ቀስት ገተሩ፣ በምድር በረቱ፣ ነገር ግን ለእውነት አይደለም፣ ከክፋት ወደ ክፋት ይሄዳሉና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 ክፉን ለማድረግ ይደክማሉ። ከዛሬ ሦስት ሺህ ዓመት በፊት የተፈጸመ እና የተነገረ ታሪክ ዛሬ ላይ ምን ይጠቅማል የሚል ጥያቄ አይጠፋም ይሆናል። የእኛ መልስ ደግሞ ዛሬ ከዛሬ አራት ኪሎ እየተደረገ አይደለምን?